በማዕከላዊ ኢትዮጵያ ክልል ያሉ የቱሪዝምና የግብርና ሀብቶችን በተገቢው መንገድ ለመጠቀም እየተሰራ ነው። ሀያኛው የብሔር ብሔረሰቦችና ሕዝቦች ቀን በዓልን ምክንያት በማድረግም ፋና ሚዲያ ኮርፖሬሽንን ጨምሮ ሌሎችም የመገናኛ ብዙሀን በማዕከላዊ ኢትዮጵያ ክልል ጉብኝት እያደረጉ ናቸው። በአካባቢው ጉብኝት እያደረገ ያለው ባልደረባችን ሰለሞን በየነ ደግሞ ተጨማሪ መረጃዎችን ሊነግረን በቀጥታ መስመር ላይ አግኝተነዋል። ከእሱ ጋር ጠር ያለ ቆይታ አደርጋለሁ። ሰለሞን እንደምን ውለሃል? አንተ በተዘዋወርክባቸው አካባቢዎች ምን ምን ጉዳዮች ተመለከትክ? በረከት፣ የማዕከላዊ ኢትዮጵያ ክልል ሃያኛውን የብሔሮች ብሔረሰቦችና ሕዝቦች በዓልን ምክንያት በማድረግ ከሀገሪቱ ከተለያዩ አካባቢዎች የተውጣጡ የመገናኛ ብዙኃን ባለሙያዎች በክልሉ ጉብኝት እያደረጉ ይገኛል። ፋና ሚዲያ ኮርፖሬሽን በዚህ በዋናነት የሀዲያ ዞን እንደዚሁም ደግሞ የከንባታና የጥንባሮ ልዩ ወረዳዎችን የመጎብኘት እድል ነው የገጠመ። አሁን ላይ የምንገኘው በከንባታ ዞን ነው። ከከንባታ ዞን ዋና መቀመጫ ዱራሜ ከተማ 35 ኪሎ ሜትር ርቀት ላይ ነው የምገኘው። በዚህ በሀደሮ አካባቢ ነው ያለሁት። በዚህ በሀደሮ ጡንጦ ወረዳ አካባቢ ላይ ደግሞ አንድ የሚጎበኝ የቱሪዝም ስፍራ አለ። ይህም የአጆራ መንትያ ፏፏቴዎች ናቸው። እነዚህ መንትያ ፏፏቴዎች ተወዳዳሪዎችም እጅግ ላይን ማራኪ የሆኑ ከባቢ ነው። እንግዲህ ይህ አካባቢ በተለይም የደቡብ ኢትዮጵያ ክልልና የማዕከላዊ ኢትዮጵያ ክልል በጋራ የቱሪዝም ሀብቶቻቸውን የሚያስተዋውቁበት ስፍራ ነው። ይህ መንትያ ፏፏቴ በተለይም ከላይ ወደ ታች በሚፈስበት ጊዜ፣ ከታችኛው አካባቢ ላይ በሚወወረበት ጊዜ የሚታየው የጭስ ድባብ በጣም እጅጉን ከፍ ያለ ውበት የሚሰጥ እንደዚሁም ደግሞ በድልድዩ በእኛ ቆመን በምንመለከተበት ስፍራና ፋውንቴኑ ባለበት መካከል ያለው ጫካ ደግሞ እጅጉን በአረንጓዴ የተሸፈነና ለአይን እይታ ማራኪ የሆነ እይታን የሚፈጥር ነው። ሁለቱ መንትያ ፏፏቴዎች ደግሞ አብረው ተያይዘው ወደ ሌላ ወንዝ ደግሞ የሚገቡበት ስፍራ መመልከት የቻልንበት ነው እና በዚህ በሁለቱ ክልሎች መካከል ያለውን የቱሪዝም መስህብነት ከፍ የሚያደርግና በተለይም ቱሪስቶች መሰል የተፈጥሮ ሀብቶችን በሚመለከቱበት ጊዜ ከሌሎች ከባቢዎች ለየየተባለ ሁኔታ ያለውን የተፈጥሮዊ ውበትና ድባብን የሚመለከቱበት እንደሆነ በአካባቢ ያሉ የቱሪዝም አስጎብኚዎችና የዘርፉ ባለሙያዎች ጠቅሰውልናል። ይህ መንትያ ፏፏቴ ባለፉት ዓመታትም ቱሪስቶች በሁለቱም ከባቢ ማለትም በደቡብ ኢትዮጵያና በማዕከላዊ ኢትዮጵያ በኩል በኩልም የመጡ ጉብኝት የሚያደርጉበት ነው። ይህም አካባቢውን በቱሪዝም ዘርፍ ተመራጭ እንዲያደርግ ያስቻለው ነው። እዚህ ወረዳ ላይ ሌላኛው ምልከት ያደረግንበትና በተለይም የማዕከላዊ ኢትዮጵያ ክልል ከሚታወቅባቸው ዘርፎች መካከል አንደኛው የግብርና ዘርፍ ነው። በተለይም የከምባታ ዞን በግብርናው ዘርፍ ከሚያከናውናቸው ስራዎች መካከል ደግሞ የቅመማ ቅመም ምርቶች ይገኛሉ። እንግዲህ ቡናንም ጠቅሰን ሌሎች የቅመማ ቅመም እንደ ኮረሪማ፣ ዝንጅብል ያሉ ጉዳዮችን ማንሳት እንችላለን። በተለይም የዚህ የሀደሮ ጡንጦ አካባቢ ደግሞ በዝንጅብል ምርት ደግሞ በጣም የታወቀ እና በአካባቢው አርሶ አደሮችም ከጊዜ ወደ ጊዜ ምርቶቻቸውን እያሻሻሉ የመጡበት አካባቢ እንደሆነ ለማወቅ ችለናል። በተለይም በዘንድሮ ዓመት ከ1.5 ሚሊዮን ኩንታል በላይ እንዲሰበሰብ ነው የሚጠበቀው። ይህ ማለት ደግሞ በአካባቢው በተለይም ወረዳው 5800 ሄክታር የሚሆነውን በዝንጅብል ልማት እያለማ ነው የሚገኘው። ያም ደግሞ አርሶ አደሮች ከጊዜ ወደ ጊዜ የዝንጅብል ምርት ላይ ቅመማ ቅመሞች ላይ ያላቸውን ከፍ ያለ ተሳትፎ እያጠናከሩ እንደሆነ መመልከት የቻልንበት ነው። በተለይም ከአንድ ሄክታር እስከ 320 ኩንታል ነው የሚመረተው። ይህም ደግሞ አካባቢው ላይ በተለይም አርሶ አደሩ ይህንን ከጥቂት መጠቀም ውጪ ለገበያ የሚያወጣ በመሆኑ የጠቀሜታውም እጅግ ከፍ ያለ ነው። በተለይም አንዳንዱ አርሶ አደሮችን ስናናገር የሰጡን አስተያየት አንድ ኩንታል አነስተኛ ማሳ ባላቸው ቦታ ላይ አንድ ኩንታል ተክለው እስከ አስር ኩንታል የመሰብሰብ እድሎችን እያጋጠማቸው እንደነ አንስተዋል። ነገር ግን ኢትዮጵያ እንደ ሀገር በተለይም የግብርናው ዘርፍ ምርታማነትን ከኢንዱስትሪው ጋር በማስተሳሰር የምትሰራቸው ስራዎች ወደ ጊዜ እየጨመሩ ነው። ይህ የዝንጅብል ምርት ደግሞ ትንሽ እሴቶችን ጨምረን ወደ ፋብሪካዎችና ወደ ኤክስፖርት ምርቶች ማደግ ቢችል ይህ የሀደሮ ጥንጦ ወረዳ እጅግ ከፍተኛ የሆነ እምቅ አቅም ያለው እንደሆነ መረዳት የቻልንበት ነው። በተለይም አርሶ አደሮች ከጊዜ ወደ ጊዜ ምርቶቻቸውን እየጨመሩበት ይገኛሉ። ይህም ከባቢው በተሻለ መልኩ አቅሞችን እንዲሰጥ የሚያስችለው ነው እና ቀደም ሲልም እንደገለጽኩት ከ1.5 ሚሊዮን ኩንታል ወደ 3.2 ሚሊዮን ብር ገቢ ለማግኘትም ወረዳው የተለያዩ አይነት ስራዎችን እየሰራ ይገኛል። ይህም ከፍ ወዳለ እድሎች እንደሚሰጥ ነው የሚጠበቀው። በተለይም አርሶ አደሮች ከጊዜ ወደ ጊዜ አካባቢውን ወደ ምርት ሰዓት እየቀየሩበት ይገኛሉ። እንግዲህ የማዕከላዊ ኢትዮጵያ ክልል በግብርናውና በቱሪዝም ዘርፉ በተለይም እኛውን በተንቀሳቀስንባቸው በከምባታ ዞን ቀደም ባሉ ቀናትም እንደዚሁ በተመሳሳይ መልኩ በዚህ አካባቢ ያሉ የቱሪዝም ስፍራዎችን ለማስቃኘት ሞክረናል። ዛሬ የተመለከትናቸው የሃድሮ ጥንጦ አካባቢ በተለይም በቅመማ ቅመም፣ እንደዚሁም ደግሞ በቱሪዝም ዘርፍ ያለው እምቅ አቅም ደግሞ በዚህ ልክ ከፍ ያለ እንደሆነ መመልከት የቻልንበት ነው። በረከት፣ ለአሁን ያሉ መረጃዎች ይህን ይመስላሉ። እጅግ አድርጌ አመሰግናለሁ ሰለሞን ላጋራህን መረጃ። መልካም ቀን ይሆንልህ።